እኔ አሁን የሚኖረው ከኢትዮጵያ ውጭ ነው። ሰላም እንደምን አላችሁ? ውድ የኢትዮ ቲቶሪ ዩቱብ ቻናላችን ቤተሰቦቼ፣ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶሪ ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶችን በቀላሉ ታገኛላችሁ ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ደግሞ ከእኛ ጋር መማር የምትፈልጉት ማጥራት የምትፈልጉ ተማሪዎች አማርኛ እንግሊዝኛ ኢትዮጵያ ኦሮሚኛ ማጥናት የሚትፈልጉ ተማሪዎች በታች አስቀመጥንላችሁ ስልክ እየደወላችሁ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ መውጣት ትችላላችሁ ማለት ነው። ው እንደሚታወቁት በትምህርት ቤት ስትማሩ ብዙ አመታቶችን ሊፈጅባችሁ ይችላል። ግን እኛ ጋር በወራቶች ውስጥ ማንበብ መጻፍና ሌሎችም ትምህርቶችን በቃላሉ ይችላችሁ የምትወጡበት እድል አመቻችተንላችኋል ማለት ነው። ሶ እየተመዘገባችሁ እየደወላችሁ መማር መመዝገብ ትችላላችሁ ማለት ነው። ስደውልን በኢሞ በዋትሳፕና በቴሌግራም እየደወላችሁ መጀመር ትችላላችሁ ማለት ነው። ቤተሰቦቻችን፣ ዛሬ ደግሞ እጅግ በጣም አሪፍ እና አስተማሪ የሆነ ቪዲዮ ነው ማለት አብዛኞቻችሁ አሁን የእኛ ቤተሰብ ተማሪዎች ቃላት መመስረት ጨርሶ ወደ ሀሳብ መጻፍና ወደ አረፍተ ነገር መመስረት ላይ የገቡት ስላሉ ዛሬ ደግሞ ጥያቄና መልስ ከሆነ ሰው ጋር ለምሳሌ ስንጻጻፍ ሀሳብ ስንለዋወጥ እንዴት እንደምናደርግ እሱን እያየን እንዳለን ማለት ነው። ወደ አራት የሚሆኑ ጥያቄዎች አሉ። እንደገና ደግሞ ወደ አራት የሚሆኑ መልሶች አሉ። እነሱን እያየን እንዳለን ማለት ነው ቤተሰቦቻችን እናንተ ደግሞ ማንበብ ላይ የምትቸገሩት ከእኔ በፊት አንብባችሁ እኔ ሳነብ ደግሞ ራሳችሁን እየረማችሁ ትሄዳላችሁ። መጽሐፍ ላይ የምትቸገሩት ደግሞ እኛ ስናነብ ወይም እኔ ሳነብ ከሰማችሁ በኋላ በደብተራችሁ ላይ ሳታዩ ይህን ሀሳብ እየጻፋችሁ ትሞክራላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ አሁን ቀጥታ ወደ ቪዲዮ እንገባለን። ከእናንተ የሚጠበቀው ግን ደብተርና እስክብርቶ አዘጋጅታችሁ እያንዳንዷን ነገር እየሞከራችሁ በተግባር ካልተማራችሁ በስተቀር መቼም እንትን አታገኙም ማለት ነው። እያንዳንዷን ነገር እየጻፋችሁ እየሞከራችሁ ነው መከታተል ያለባችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። ከመጀመሪያው ጀምረን እያየ እንነጣለን። ኦኬ፣ እዚህ ጋር እንደምታዩት ቁጥሮች አሉ። አንደኛ ላይ ያለችው የመጀመሪያ ጥያቄዋ ናት ማለት ነው። ከእሷ ስር ያለችው ደግሞ መልስ ትሆናለች ማለት ነው። እዚች ጋ ያለችው የመጀመሪያው ጥያቄ ምን ይላል? ይቅርታ ይቅርታ ስምህን ስምህን አልነገርከኝም ወንድሜ ይቅርታ ስምህን አልነገርከኝም ወንድሜ በጣም አሪፍ አሁን ለምሳሌ ከሆነ ሰው ጋር እያወራችሁ ከሆነ ሰው ጋር ሀሳብ እየተለዋወጣችሁ በሜሴጅ ሊሆን ይችላል ሶ ይቅርታ ስምህን እኮ አልነገርከኝም ወይም እራስን አላስተዋወቅከኝም ብላችሁ ልትጠይቁ ትችላላችሁ ለምሳሌ ይቅርታ ስምህን አልነገርከኝም ወንድም ምናም ብላችሁ ስጠይቁ በጣም አግባባዊ ያለው ጥያቄና እንደገና ደግሞ ፖላይት የሆነ የሆነ በትህትና የሚጠይቁት አይነት ጥያቄ ነው አደለ? በዚህ መልክ ልጠይቁ ትችላላችሁ። እና ይህን ሀሳብ ለማለት ከፈለጋችሁ እንዴት ነው መጻፍ ያለባችሁ? በዚህ በዚህ መልክ በትክክል ትጽፋላችሁ ወይ የምለው ለራሳችሁን ትፈትሻላችሁ። እንደገና ደግሞ የሆነ ሰው ለእናንተ እንደዚህ አይነት መልእክት ጽፎ ብልክላችሁ ሀሳቡን መረዳት ትችላላችሁ ወይ፣ ከዛ ደግሞ ሀሳቡን ተረድታችሁ መልሱን መመለስ ትችላላችሁ ወይ የሚለውን ራሳችሁን ትፈትሻላችሁ ማለት ነው። ቤተሰቦቻችን የመጀመሪያው ጥያቄ ምን ይላል? ይቅርታ ስምህን አልነገርከኝም ወንድሜ የሚል ጥያቄ አለ ማለት ነው። ሶ በዚህ ጥያቄ ደግሞ መልስ የሚመልሰው ምን ብሎ ሊመልስ ይችላል ማለት ነው? ቤተሰቦቻችን በጣም አሪፍ። አሁን ደግሞ እዩት እዚች ጋር ስሜ ስሜ ኃይለ ኃይለ ማርያም ኃይለ ማርያም አለማየሁ እባላለሁ አያችሁ? ከዛ ደግሞ እሱ ሲመልስ ምንድን ያለው፣ ስሜ ኃይለ ማርያም አለማየሁ እባላለሁ አያችሁ፣ ስሜ ኃይለ ማርያም አለማየሁ እባላለሁ ብሎ ልመልስ ይችላል ማለት ነው ቤተሰቦቻችን። በጣም አሪፍ ስ? በዚህ መልክ አሁን ጥያቄና መልስ ሲሆን ምንድን ነው ሀሳብ መቀያየር ይመጣል ማለት ነው። ሀሳብ እየተለዋወጣችሁ እንደገና ደግሞ የማንበብን የመጻፍን ብቃታችሁን እያዳበራችሁ ትሄዳላችሁ ማለት ነው ቤተሰቦቻችን ሰው። የመጀመሪያው ጥያቄ ይቅርታ ስምህን አልነገርከኝም ወንድሜ የሚል ነበርና፣ መልሱ ደግሞ እንዴት ነበረ? ስሜ ኃይለ ማርያም አለማየሁ እባላለሁ የሚል መልስ መልሷል ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። እሱ የመጀመሪያው ነው። አሁን ደግሞ ወደ ሁለተኛ እንመጣለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሁለተኛ ይቷ ደግሞ እዚች ጋር እና ብሎ ይጀምራል። እና ወንድሜ አሁን የት አካባቢ ነው የምትኖረው በጣም አሪፍ። አያችሁ፣ እናንተ ቀስ ብላችሁ መጀመሪያ ታነባላችሁ። እና ወንድሜ አሁን አሁን የት የት አካባቢ ነው የምትኖረው? በጣም አሪፍ። ሶ አሁን ለምሳሌ ስሙን ምናምን ነግሯል አይደለ መጀመሪያ፣ ከዛ በኋላ የት ነው የምትኖረው የሚለውን ጥያቄ አምጥቷል ማለት ነው። ሶ እና ወንድሜ አሁን የት አካባቢ ነው የምትኖረው እና ወንድሜ አሁን የት አካባቢ ነው የምትኖረው የሚል ጥያቄ ነበር። እና ለዚህ ጥያቄ ደግሞ የሚመልስ ሰው እንዴት ሊመልስ ይችላል ማለት ነው ቤተሰቦቻችን? መልሱ በታች በኩል ያለችው ናት። ሶ በጭረት አርጌ ዝች ያስቀመጥኳት መልሷ ናት ማለት ነው ሶ እኔ እኔ አሁን አሁን የሚኖረው የሚኖረው ከኢትዮጵያ ከኢትዮጵያ ውጭ ውጭ ነው በጣም አሪፍ እኔ አሁን የሚኖረው ከኢትዮጵያ ውጭ ነው ይላል አደለ እኔ አሁን የሚኖረው ከኢትዮጵያ ውጭ ነው በጣም አሪፍ ውድ ቤተሰቦቻችን ኦኬ አሁን ምንድን ነው ያለው እኔ አሁን የሚኖረው ከኢትዮጵያ ውጭ ነው በጣም አሪፍ እኔ አሁን የሚኖረው ከኢትዮጵያ ውጭ ነው ብሎ መልሰዋል ማለት ነው ቤተሰቦቻችን። ጥያቄው ምን የሚል ነበረ እኛ ወንድም አሁን የት አካባቢ ነው የምትኖረው የሚልነበረ ነበረ ጥያቄው። ከዛ ደግሞ መልሱ እኔ አሁን የሚኖረው ከኢትዮጵያ ውጭ ነው የሚለውን መልስ መልሷል ማለት ነው ቤተሰቦቻችን። ሶ አብዛኞቻችሁ አሁን እናንተ ማንበብና መጻፍ እየሞከራችሁ እንደሆነ ፍጹም ባትሆኑም የቻላችሁትን ያክል እንደምትሞክሩ እርግጠኛ ነኝ ማለት ነው። ሶ ከጓደኞቻችሁ ጋር ከእናንተ ጋር የሚማር ሰው ሊሆን ይችላል፣ እንደገና ደግሞ ዘመድም ሊሆን ይችላል። እንደዚህ አይነት ነገሮችን እየተጻጻፋችሁ ምንም ነገር ሳትፈሩ፣ ስህተት ከፈራችሁ ምንም ትክክለኛ አትሆንም። ስለዚህ ስህተታችሁን ምንም ሳትፈሩ እንደዚህ እየሞከራችሁ አንዳንድ ነገር እየጻፋችሁ ከዛ የተሳሳታችሁትን ደግሞ በኋላ እያወቃችሁ ስለምትመጡ ችግር የለውም ሶ እየተሳሳታችሁ ቢሆንም በየጊዜው መሞከር አለባችሁ ማለት ነው ቤተሰቦቻችን በጣም አሪፍ ሶ አሁን ሁለት ጥያቄዎችና መልሶቻቸውን አይተናል አሁን ደግሞ ወደ ሶስተኛ እንሄዳለን ማለት ነው ኦኬ ሶስተኛ ይቷ ደግሞ እዚች ጋ ያለችው ሶስተኛዋ በጣም አሪፍ ሶ መቼ መቼ ነው ነው ወዴ ወደ ውጭ ውጭ ሀገር ሀገር የወጣኸው። በጣም አሪፍ አሁን ደግሞ ጥያቄ ነው። ሶስተኛው ጥያቄ ምን የምል ነው? መቼ ነው ወደ ውጭ ሀገር የወጣኸው? በጣም አሪፍ አሁን እናንተ ከእኔ ቀደም ብላችሁ ማንበብ አለባችሁ። ከዛ ከተሳሳታችሁ እኔ ሳነብ ሰምታችሁ ራሳችሁን ታርማላችሁ ማለት ነው። የቱ ጋር ነው በትክክል ያላነበኩት ወይም የትኛዋ ፊደል ነው በትክክል ያልጠሯት የሚለውን ራሳችሁን ትፈትሻላችሁ ማለት ነው። ከኔ በፊት አንብባችሁ እኔ ሳነብ ደግሞ ሲተታችሁን ታወጣላችሁ ማለት ነው። ቤተሰቦቻችን፣ በጣም አሪፍ ሶ ሶስተኛው ጥያቄ ምን ትላለች? መቼ ነው ወደ ውጭ ሀገር የወጣኸው? የምን ነበረ ሶስተኛው ጥያቄ ሶ ለዛ ደግሞ መልስ ምን ሊሆን ይችላል ቤተሰቦቻችን? ኢትዮጵያ ከኢትዮጵያ ከወጣው ከወጣው ብዙም ብዙም አልቆየሁም። ከኢትዮጵያ ከወጣው ብዙም አልቆየሁም። በጣም አሪፍ ሰው። መቼ ነው ወደ ውጭ ሀገር የወጣው የሚል ጥያቄ ነበረ የተጠየቀውና፣ ባለቤቱ ወይም የሚመልሰው ሰው ምን ብሎ ነው የመለሰው? ከኢትዮጵያ ከወጣው ብዙም አልቆየሁም የሚል መልስ ነበረ የመለሰው ማለት ነው። በጣም አሪፍ ሶ እናንተ አሁን በዚህ መልክ ብትጠየቁ ወይም ለምሳሌ የሆነ ቦታ መቼ ነው የሄዳችሁት ምናምን ብሎ የሆነ ሰው ቢጠይቋችሁ በትክክል ለመመለስ እንዴት መጻፍ እንዳለባችሁ ማወቅ ይጠበቅባችኋል፣ ማለት ነው ቤተሰቦቻችን መሞከር ይጠበቅባችኋል ማለት ነው። ሶ ሶስተኛዋ ጥያቄ ሶስተኛዋ ጥያቄ መቼ ነው ወደ ውጭ ሀገር የወጣው የሚል ነበር እና መልሱ ደግሞ ከኢትዮጵያ ከወጣው ብዙም አልቆየሁም የሚል ነበር ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አራተኛዋ ደግሞ አራተኛዋ ደግሞ መቼ ነው ወደ ሀገር ለመመለስ ያሰብከው መቼ ነው ወደ ሀገር ለመመለስ ያሰብከው? በጣም አሪፍ ሰዎ ጥያቄዎቹ ይመሳሰላሉ ማለት ከዛ ሰው ጋር የተገናኘ ሀሳብ ቢሆን መልካም በምለው ነበር ያመጣውላችሁ ሰዎ መቼ ነው ወደ ሀገር ለመመለስ ያሰብከው? በጣም አሪፍ። ቅድም ውጭ ሀገር የወጣው መቼ ነው፣ የት ነው ያለው፣ ምናምን የሚሉ ጥያቄዎችን ጠይቀን ነበር። አሁን ደግሞ መቼ ነው ወደ ሀገር ለመመለስ ያሰብከው? ያው ውጭ ነኝ ብሎ ነግሮናል። ስለዚህ መቼ ነው ለመመለስ ያሰብከው? የምን ነበር አራተኛው ጥያቄ። ከዛ ደግሞ መልሱ እንዴት ነበረ? ከሁለት ከሁለት አመት በኋላ እመለሳለሁ ብዬ አስባለሁ። በጣም አሪፍ ኦኬ። አሁን ደግሞ ስመልስ እንዴት ነው ያለው? ከሁለት ዓመት በኋላ እመለሳለሁ ብዬ አስባለሁ። ከሁለት ዓመት በኋላ እመለሳለሁ ብሎ ቁርጥ ቀን አይደለም ያስቀመጠው፣ ግን እንደ ሐሳብ፣ ከሁለት ዓመት በኋላ እመለሳለሁ ብዬ አስባለሁ የሚል ሐሳብ አስቀምጠዋል ማለት ነው። ቤተሰቦቻችን በጣም አሪፍ ሰው እነህ በጣም አሪፍና አስተማሪ የሆነ ቪዲዮች ሆናችሁ ማለት ነው። በተለይ በተለይ ፊደላቶችን ሞክራችሁ ከጨረሳችሁ በኋላ ቃላቶችም አንዳንድ ቃላቶችን የሚትሞክሩት ግን በራሳችሁ የሆነ ሐሳብ መጻፍ የማትችሉት በራሳችሁ የሆነ ነገር ደግሞ አንብባችሁ ለመረዳት የሚከብዳችሁ ተማሪዎች እንደዚህ አይነት ነገሮችን በደንብ አድርጋችሁ መሞከር ይጠበቅባችኋል ማለት ነው። ቤተሰቦቻችን ያው እስከዚህ ደረጃ ደግሞ የመጣችሁ አሁን በደንብ አርጋችሁ የሚትሞክሩም እንዳላችሁ አምናለሁ። እናንተም ደግሞ የተሻለ ከዚህም በላይ በጣም ሰፋ ያሉ ጽሁፎችንም በራሳችሁ ለመጻፍ እንደገና ደግሞ የተጻፈው ጽሁፍንም ለማንበብ በደንብ ጥረት ማድረግ ይጠበቅባችኋል ማለት ነው። ገና ፊደል ላይ ከሆናችሁ ደግሞ ከዚህ በፊት የተሰሩ ብዙ ቪዲዮች አሉ ማለት ነው። ስለዚህ እነሱን ፊደላቶችን በደንብ አርጋችሁ ትቆጥራላችሁ። ከዛ በኋላ ቃላት ምስረታ ላይ ምናምን ትገባላችሁ ማለት ነው። ስለዚህ እኛ ጋም ብዙ አይነት ተማሪዎች ስላሉ ከእነሱ ጋም ተቀላቀላችሁ ወይም ብቻችሁም ቢሆን በግሩፕ ማጥናት የምትፈልጉ ደግሞ በታች በኩል ባስቀመጥላችሁ ስልክ እየደወላችሁ ከእኛ ጋር ከምትማሩ ተማሪዎች ጋር ተቀላቀላችሁ መማር ትችላላችሁ ማለት ነው። ይህን ቪዲዮ ደግሞ ላይክና ኮመንት ማድረግ እንዳረሱ፣ የእናንተን ላይክ እና ኮመንት እኛም በጣም ስለሚጠቅም ኮመንት እና ላይክ እያደርጋችሁ ብትወጡ የተሻለ ነው ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። ካልሆነ በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ እና የጊዜ መምህር አዲስ ነበርኩ። አመሰግናለሁ።